አሁ እንግዲህ ቻሌንጁን ጨርሽ ያለው ያልኩትንም ግብ አሳክቻአለው። እንግዲህ ይሄ የላስት የመጨረሻ ቪዲዮችን ስለሆነ፣ ምንድነው የማደርገው፣ እያንዳንዱ የሰራሁትን ስልክ ከዚህ በፊት ሊስትን ከማድረግ ይልቅ አጠቃላይ ስላለው ስለ ስልክ ቢዝነስ አንዳንድ ነገር ልበላችሁና ከዛ ከመጀመሪያ እንደዛ ከማድረግ በፊት ግን እስቲ ስላለፈው ሁለት ሳምንት ሰመር ልስጣችሁ። እንግዲህ ባለፈው ሁለት ሳምንት ውስጥ አስራ ሁለት ስልክ ሸጫለሁ። ያው እያንዳንዱ ልጅ ስም ላረጋቸው እነዚህ ናቸው ስልኮቹ። አጠቃላይ ሰባት መቶ ሰላሳ ዶላር ነው ያተረፍኩት። ስድስተኛው ሳምንት መጨረሻ ላይ ትዝ የሚላችሁ ከሆነ ሁለት ሺ ሶስት መቶ አርባ ስምንት ደርሰን ነበረ። አሁን ሰባት መቶ ሰላሳ ዶላር ስጨምሩት ሶስት ሺ ሰባ ስምንት ዶላር ነው ስለዚህ ሶስት ሺህ ብር በስምንት ሳምንት ወይም ደግሞ በሁለት ወር ማሳካት ይችላል ማለት ነው። እንግዲህ አሁን ደግሞ ስለ አጠቃላይ ቻሌንጅ ዋናን ነገር ለበላችሁና አጠቃላይ በዚህ ቻሌንጅ ውስጥ 43 ስልክ ስልክን ሸጥኩት። አጠቃላይ በሁለት ወር ውስጥ 43 ስልክ ነው ሸጥኩት። በአቬሬጅ ደግሞ ከአንድ ስልክ 60 ዶላር ነው ያተረፍኩት። ሶስት ወር ይፈጅብኝ ነበር ግን በሁለት ወር አልቋል። እንግዲህ እኔ ቻሌንጁን የመጀመሪያ ቪዲዮ ፖስት ያደርኩት ዝም ይላችሁ ከሆነ ኤፕሪል አምስት ነው ግን የጀመርኩት ቻሌንጁን ማርች ሀያ መጀመሪዎቹ አካባቢ ነው። ያው ቪዲዮ ፖስት እስካደረገው ጊዜ ስለሚፈጅ ነው። አሁንም ይሄ ቻሌንጅ ያለቀው አሁን ዛሬ ጁን ሶስት ነው ግን ዛሬ ሳይሆን ከአንድ አስር ከበፊት ነው ያለቀው፣ ግን ግዛክት ወደኋላ ምትናለ እንጂ ሁለት ወር ነው የፈጀው ሜይ ግን አጠቃላይ ማይቤስት መንዝ እንግዲህ ከማርች ሀያ ምናምን የጀመርኩት ብያቸዋለሁ። ማይ ቤስት መንዝ ሜይ ነው። አጠቃላይ አንድ ሺህ አራት መቶ ዶላር ነው የሰራት እንግዲህ ይህን የምነግራችሁ ለምንድን ነው? አንድ ሺህ አራት መቶ ማለት አንድ ሰው በፓርታይም ከሚሰራው ብር በላይ ነው ማለት ነው። እና ይሄ ቢዝነስ በጣም አዋጭ ነው። ነገር ግን ይሄ ቢዝነስ አሁን እኔ እንደማደርገው ተመሳሳይ ነገር ምንም ነገር ሳልቀይር ምቀጥል ከሆነ ከዚህ በላይ ማሳደግ አልችልም። ምክንያቱም ደግሞ እኔ ስልኮችን ሶርስ የማደርገው በጣም ከሎካል ነውና የተወሰኑ ሰዎች ነው ያሉት። ስልክ ፖስት ሲደረግ ነው ፒክ ማድረግ ነው። እና ምታዩ ምታስተውሱ ከሆነ ደግሞ አንዳንድ ሳምንት ጭራሽ ፒክ ማላደርግበት ሳምንት አለ፣ አንዳንድ ሳምንት ደግሞ ብዙ ስልክ ፒክ አደርጋለሁ። እና እኔ ያለሁበት ቦታ ላይ ፖስት በሚደረጉ ስልኮች ሊሚትር ነኝ ማለት ነው። ኢንካም እዛ ላይ ሊሚትር ነው። ስለዚህ ከዚህ በላይ ማሳደግ አይቻልም። ግን ሌላ ማሳደግ የምንችልባቸው መንገዶች የሉ ማለት አይደለም። እንግዲህ አሁን ከተረዳሁት አራት መንገዶች አሉ ይሄንን ቢዝነስ ለማሳደግ። የመጀመሪያው ኦንላይን ነው። እንግዲህ እንዳልኳችሁ ከማርኬት ፕሌስ ላይ ሎካሊ ነው ሶርስ ማድረጉ ስልኮቹ። ነገር ግን ኦንላይን ሄዳችሁ ከተለያየ ፕላትፎርም ላይ ከአሜሪካም ከተለያየ ከተማም ከካናዳም የተለያዩ ሀገራት ላይ ኦንላይን ፕላትፎርሞች አሉ ስልክ እንደዚህ ፖስት የሚያደርጉ እና ከነዛ ላይ የገዛችሁ ግን እዚህ ጋ መጠንቀቅ ያለባቸው ነገር ምንድን ነው? እያንዳንዱ ሺፒንግ ኮስቱ ምናምን ካልኩሌት አድርጋችሁ እንደምታተርፉ እርግጠኛ መሆን አለባችሁ እና በዛ መንገድ ስኬል ማድረግ ይቻላል። ምክንያቱም ሎካሌ ብቻ የሚሰራጡ ነው። ሁለተኛው ደግሞ ሪፔር መጨመር ነው። ለምሳሌ ስክሪኑ የተሰበረ፣ ጀርባው የተሰበረ አንዳንዴ ደግሞ ካሜራ ላይ እሱ ክራክ ያለው ምናምን ከሆነ ሰርታችሁ እንድሸጡ ከሆነ ሜቢ እናንተ ያን ነገር በመስራት አጁ 50 60 ዶላር ጨምራችሁ ልሸጡት ትችላላችሁ። ነገር ግን የሰራችሁበት ዋጋ ሜቢ 15 20 ዶላር ሊሆን ይችላል። እና ብዙ ጊዜ ደግሞ እንደዛ ነው የሚሆነው። እና ማለት 15 ዶላር ማለት ሳይሆን ሪፔር ተደረጉበት ዋጋ ይቀንሳል፣ ግን ሪፔር ማድረጋችሁ ሞር ማግኘት ትችላላችሁ፣ ሪፔር ካረጋችሁበት ኤክስፔንስ በላይ ማለት ነው። እንደዛ አድርጎ አሁን ለምሳሌ ስገዛ የተሰበረ ስልክ እንደዛው ሸጬ ተረፈ ማግኘት ሆነ ነው እንጂ የምገዛው ሰርቼ ምናምን የሸጥኩት ስልክ የለም። ስለዚህ እኔ አንዳንዴ እንደሚያዋጡ ጥሩ እንደሆኑ ሌሎቹን አውቄ ግን በቃ ዝም ብዬ ማልፋችሁ ስልኮች አሉ እኔ ስለማልሰራ። እና አሁን ቀጣይ ፕላኔ የተወሰኑ ማይነር ማይነር የሆኑ ሪፔሪዎችን ለመጀመር ነው። ይሄ ሁለተኛው ማሳደግ የምትችሉበት ነው። ሶስተኛው ደግሞ የተለያዩ ፕሮዳክቶችን መጀመር ነው። አሁን አይፎን ብቻ ነው የምሸጠው፣ ግን አይፎን ላይ አይፓድ አለ አፕል ዋች አለ፣ ኤርፓድ አለ። እንደገና ደግሞ ሳምሰንግም አለ፣ የሳምሰንግ ፕሮዳክቶችም አሉ። እነሱን ስጨምሩ ደግሞ ሞር ሆሪዞንታሊ ማድረግ ትችላላችሁ ማለት ነው። ይሄ ሶስተኛው ማድረግ የሚቻልበት ነው። አራተኛው ደግሞ ሆልሴል የሚባል ነገር አለ። አሁን ለምሳሌ ኢን ደ ሎንግ ራን የተለያዩ ሰዎች ጋር ኔትዎርክ ኮኔክሽን ካላችሁ እና ሪፔርስቶር ሊሆኑ ይችላሉ ወይም ደግሞ አር ነው ማንኛውም ስልክ የሚሸጡ ቢዝነሶች ሊሆኑ ይችላሉ። ከእነሱ ጋር ተነጋገሩና የተሰበሩ ስልኮች ሊሆኑ ይችላሉ፣ ያልተሰበሩ ሊሆኑ ይችላሉ። ኢንበልክ ይሰጧችኋል አምስት አስር ሜይ ቢ ሃያም ሀምሳም ከዛም በላይ ኢንበልክ ወስዳችሁ ከአንድ ሰው ከዛ በኋላ አትሸጥላችሁ ነው። ስለዚህ የሚሸጡት ስልክ በጣም ይጨምራል ማለት ነው ኳንቲቲ። እነዚህ ናቸው እንግዲህ አራቱ መንገዶች። እንግዲህ እንደምታስበሱት እኔ በሁለት ወር ውስጥ አርባ ሶስት ስልክ ነው የሸጥኩት ያልኳችሁ እና እንግዲህ አንድ ሰው በሁለት ወር ውስጥ አርባ ሦስት ስልክ ሸጬ እንደዚህ ማትረፍ ከቻልኩ ቢያንስ በወር መቶ መቶ መቶ መሸጥ ብትችሉ ምን ያህል ማተረፍ እንደምትችሉ አስቡት። ግን ባይዘወይ ሲክስ ፊገር የሆኑ ሪሴለሮች አሉ። ላይክ በወር ሀያ ሀያ አምስት ሺህ ዶላር ፕሮፊት የሚያወጡ ማለት ነው። እና በዚህ መንገድ ነው ስኬል የሚያደረጉት እነሱ እና ኢቨን ከሀገር ውጭ ያሉ ሆል ሴለሮች ከቻይና ምናምን በኢንበልክ ላይክ እነሱ ሁለት መቶ ሶስት መቶ ሺህ ብር ኢንቨስት እያደረጉ ኢምበልክ እየገዙና እዚህ መ ይሸጡታል። ሜይ ቢ ፕሮፊቱ ሊያንስ ይችላል። ሜይ ቢ ከአንድ ስልክ ሀያ ሰላሳ ብር ዶላር ነው የምታገኙት። ግን እስቲል ኢንበልክ ስለሚሸጡ ወይም ኢንበልክ ስለምታገኙ እናንተ ሶርስ የምታደረጉትን በብዛት ስለሆነ የምታገኙት ከብዛት ማትረፍ ትችላላችሁ ማለት ነው። እንግዲህ እነዚህን አራት መንገድ ተጠቅሞ ማሳደግ ይቻላል። እንግዲህ እኔም በዚህ መንገድ ሄዳለሁ ብዬ አስባለሁ ከእግዚአብሔር ጋር እንግዲህ ዲስአድቫንቴጁ ደግሞ ምንድን ነው የዚህ ቢዝነስ ሁለት ነገር አንድ በጀት ነው የመጀመሪያው ነገር ብዙ ነገር እንዳታደርጉ የሚያደርጋችሁ ነገር በጀት ነው አሁን ለምሳሌ አንድ ሺ ዶላር ብቻ ቆም ያላችሁ ሁለት ሶስት ስልክ ስትገዙ በቃ ከዛ በኋላ ሌላ ስልክ ብታገኙ አትችሉ ምክንያቱም የገዛችሁት ስልክ ብሩን ይዞባችኋል ነገር ግን አምስት ሺ በቃ ሶስት ሺ አራት ሺ አምስት ሺ የተለያየ ነገር ብዙ ስልክ መግዛት ትችላላችሁ። ነገር ደግሞ የተለያየ ነገሮች መሞከር ትችላላችሁ። አሁን ይህ ለምሳሌ ኦንላይን መግዛቱን ሪፔሩና ምናምን ያልጀመርሁት በበጀት ምክንያቱም ያለኝን ብር ደግሜ ለስልክ ስለሆነ እየገዛሁበት ያለሁት እና ብዙ ብር ብዙ ብር ስለሆነ ስለሌለኝ እንደዛ ነበር። ለዛ ነው በጣም ያላደጉት። ግን በጀታችሁን ከፍ ካረጋችሁ ከዛ በላይ ማድረግ ይቻላል እንደተረዳሁት ከሆነ። ሌላ ደግሞ ኮምፒቲሽን ነው። በቃ ይሄ ቢዝነስ ሞዴሉ ምንድን ነው ብትሉኝ፣ ቀድሞ መገኘት ነው። አሁን ለምሳሌ ማርኬት ፕሌስ ላይ ከፍታችሁ ወይም ኒ ማርኬት ፕ ኪጂጂ ሊሆን ይችላል ዋትኤቨር ኢትስ እዛ ላይ ከፍታችሁ ስልክ ብታዩ ስልኩ ብዙዎቹ ፕሮፊት የላቸውም። ፕሮፊት ያላቸው ባንዴ ነው የሚነሱት። ባንዴ ነው ሰው ፒክ ያደርጋል። ባንዴ ስላቸው ላይክ ሊትራሊ ፋይቭ ሚኒትስ ማተር ያደርጋል። ሁለት ደጋ አንድ ደጋ ማተር ያደርጋል። ብዙ ሰዎች ደግሞ የተረዳሁት መጀመሪያ ዲል ካደረጉት ሰው ጋር ያ ሰውዬ ሜይ ቢ ካልተበው ወይም ካልመጣ በስተቀር ኢቨን ብር ብጨምሩላቸው ብዙ ሰው አይ በቃ መጀመሪያ ያንን ስላናገርጉት ብሎ ለመጀመሪያ ላናገሩ ሰው ነው የሚሸጠው። ሎካሊ ማለት ነው። ኢንተርናሽናሊ ደግሞ አሰቡት፣ እንዳልኳቸው ሲግስ ፊገር የሆኑ ሪሴለሮች አሉ። እነሱ ላይ ወዲያ ወዲያው ነው፣ ብዙ አይነት ሪሶርስም ስላላቸው ወዲያ ወዲያው ነው ስልክ ፒክ የሚያደርጉ ከተለያየ ፕላትፎርምና ትንሽ ኮምፒቲሽን አለው አክቹሊ ትንሽ አለ በደንብ ኮምፒቲሽን አለው። እና ይሄ ነው ሁለት ሁለት ዲስአድቫንቴጅ ብዬ ላነሳ ምችለው ከዚህ ቢዝነስ ላይ። ግን እስከዛሬ እኔ እንደጀማሪ ምንም ብር ብዙ አላረጉ በዚህ ቢዝነስ እና አስ ፓርት ታይም በጣም በጣም ሊሰራ የሚችል ቢዝነስ ነው። እስፔሻሊ ነው ትልቅ ከተማ ላይ ያላችሁ ሰዎች ይህንን ነገር በጣም በጣም ብትሰሩት እኔ ማድረግ ሆነ ሁን ያደረኩት ነገር ብቻ ራሱ ብታደረጉ እኔ ከሜ ከማድረግ ሁለት ሶስት እጥፍ በላይ ሜክ ታደረጋላችሁ። ሁንራፕሽን አነስ ያች ከተማ ላይ ስላለው ነው። እና እንደዚህ ሆኖ ግን እንዳልኳቸው የጠቀስኳቸው አራት ማሳደጊያ መንገዶች አሉ። እነሱንም ብትከተሉ ማደግ ይቻላል ማለት ነው። እንግዲህ ቻሌንጃችን በዚህ ያልቋል። አምስት ቪዲዮ ይሄ አምስተኛ ቪዲዮ ነው። ስለተከታተላችሁን በጣም ነው የማመሰግነው። ካሁን በኋላ በስልክ ኮንቴንት ልምጣ። በምን አይነት ኮንቴንት እንደመታ አላቅም፣ ግን ይሄ አሪፍ ጆርኒ ነበር። ላይክ ስልኮንም ኮንስተንት ሆ እንድቀጠልበት አርጎኛል። ቪዲዮ ፖስት ማድረጊ እና ደግሞ ቪዲዮ ጋር ሞጥች እንደዚህ መናገረን ኮንፈርታብል ሆን አርጎኛል። እና እንግዲህ በሌላ ቪዲዮ እስክንገናኝ ቻርንሰበት ይመቻቸው።